ለሰብ ትዳር ላይ ሆኖ ባለበት ሰዓት ላይ ልትፈትነው ፈለገችና፣ ወረቀትና እስክሪብቶ አዘጋጅታ ጽሑፍ ጻፈችለት። እዛ ጽሑፍ ላይ የሚለው ምንድን ነበር? ከዚህ በኋላ አንገናኝም። እስከ ዛሬ ድረስ አንተ ጋር የኖርኩት በጣም ተቸግሬና በጣም ጠልቼህ ነው። ከዚህ በኋላ ግን ማንም ልይዘኝ አይገባምና ትቼህ መሄድን መርጫለሁ። ይህን ደብዳቤ ስትመለከት ልታዝን ትችላለህ። ነገር ግን እኔ ምንም ላደርግ እንደማልችል ካወቅኩ በኋላ ነው ይህን ደብዳቤ ጻፍኩልህና፣ እንግዲህ በደብዳቤው ተጽናና ብላው ያንን ደብዳቤ አስቀምጣለት። እሷ ግን አልሄደችም። እዛው አልጋ ስር ነበር ያለው ትሰራለቸው ከዛ በኋላ እሱ መጣ። ከስራ ቦታ ከስራ ቦታ መጣና ወደ ኪችን ሲገባ ምንም ነገር የበሰለ ነገር የለም። እሷ የሚበስለውን ምናምን ሐሳቡን ሁሉ ረስታ ፈተና ብቻ ነበር ልትፈትነው የፈለገቸው። ከዛ በኋላ ወደ ሳሎን ቤት ሲገባ ያቺ ቡጫቄ ወረቀት ተጽፎባት አያት። ያቺን ወረቀት በሚያነብ ሰዓት ሀዘንን የሚያስከትል ጽሁፍ ነበር ነገር ግን እሱ ከዛ በኋላ ያደረገው ነገር በጣም አስገራሚ ነበር ምክንያቱም እሱ አላዘነም ፈጽሞ ምንም አልተደነቀም በሰዓቱ ያንን ጽሁፍ ካነበበ በኋላ ፈጽሞ ሀዘን የሚባል ነገር አልገባውም እንዲሁም በራሱ ሙድ ላይ ሆኖ እያንጎራጎረ ነበረ ከዛ በኋላ ስልኩን ከኪሶ አወጣና ይኸውልሽ የኔ ፍቅር አላት። ያቺ በጣም የምጠላትና በጣም የምትቀፈኝ የሆነች ሚስቴኮ ወጣች በደብዳቤ ጽሁፏን አስፍራለኝ። ስለዚህ ከዚህ በኋላ ነፃንን እኔና አንቺ እኔና አንቺ ከዚህ በኋላ መገናኘትና አለማችንን መቅጨት እንችላለን። ስለዚህ የት ልምጣና ላግኘሽ ይላታል። እሷም አልጋ ስር ሆና ይህን ሁሉ እያዳመጠች ነበረ። ይህን ሁሉ እያዳመጠች ባለችበት እሱም ቀጠለ ንግግሩን። እንደውም እስከ ዛሬ ድረስ እስር ቤት እንዳለው እየተሰማኝ ነው። አሁን ደግሞ ይህንን ወረቀት አስቀምጣለኝ ስትሄድ ነፃ እንድሆንኩኝ ነው እየተሰማኝ ያለው። ስለዚህ አንቺ ጋር መምጣት እፈልጋለሁ። በፊትም እሷን ያገባውት እስር ቤት እስኪ መስለኝ ድረስ በጣም እየቀፈፈ ነበረ። አሁን ላይ ግን እሷ ራሷ ጥላኝ በመሄዷ ደስተኛ ስለሆንኩ የት ላገኘሽ ይችላለሁ እባክሽን ቶሎ ልመጣ ፈልጌ ነው ይላታል። ከዛም በኋላ እሷም የሆነ ነገር እንደነገረችው አስመሰለና በቃ በፍጥነት እመጣለሁ አሁን መጣሁኝ መጣሁኝ እያለ ስልኩን ዘጋው። ከዛም በጀርባ ወረቀቱ ላይ ሌላ ጽሁፍን ጻፈ። ጽሁፉን ጽፎ ያንን ወረቀት እንዲታይ ያደረገና ትቷት ወጣ። ከዛም እሷ ከአልጋ ስር ወጣችና መበሳጨት ጀመረች፣ ማዘን ጀመረች፣ ወደ ማልቀስ ሄደች። ከዛም ቤተሰቦቿ ጋር መሄድ ስላለባት ልብሶቿን እየተታተረች ባለችበት ሰዓት ላይ ያ ወረቀት ተገልብጦ ሌላ ነገር ተጽፎበታል። ከዛም ያን ወረቀት ማን ጽፎበታል በማለት ወደዛ ወረቀት አቀናችና ስትመለከት ሌላ ጽሁፍ ደሞ አገኘች፣ ከሷ ጽሁፍ ውጪ ማለት ነው። ጽሁፉ እንዲህ ይላል፦ አንቺ ጅል ቂል እግር ሽኮ እየታየ ነው በዛ በኩል እኔ ያላየሽ ሎች ነ ይህን ሁሉ ነገር ያደረግሽው። ለማንኛውም እምባሽን ጥረጊና አሁን ተዘጋጅተሽ ጠብቅኝ። የወጣሁትም ምግብ እንደሌለ ስላወቅኩኝ ምግብ ገዝቼ ልመጣ ስለሆነ ነው። ፏ ብለሽ ጠብቅኝ ይላታል። ከዛም አላህ ስብሓነ ወተዓላ እንዲህ ይለናል፣ ወአሽሩሁነ ቢል ማዕሩፍ በመልካም ነገር እነሱ ጋር ተኗኗሩ በማለት ይመክረናል። ሚስትህን ማዝናናት የምትችልበትን አጋጣሚ ሁሉ ልታደርግ የምትችለውን ሁሉ በማድረግ ልታዝናና ይገባሃል።